የሚስት ምርጫ ወይ ደግሞ የባል ምርጫ ለትዳር ፍቺ ምክንያት ሊሆን ይችላል ወይስ አይችልም? ምርጫ ስንመርጥ ምን አይነት መስፈርቶችን ነው የምንከተለው? ምን አይነት ነገሮችን ነው የምንመርጠው? ስለዚህ እነዚህ ነገሮች ላይ አጭር ጊዜ እናወራለን። በመጨረሻም የበቆሎዋ ታሪክ ወይ ደግሞ የበቆሎ ታሪክ የሚባለውን የሚገርም ታሪክ አጫውታቸዋለሁ። አሪፍ ትምህርት ታገኙበታላችሁ። መልካም ቆይታ። ሰላም ሰላም፣ እንዴት ናችሁ? የተከበራችሁ የዩቱብ ቤተሰቦች እንግዲህ እንደተለመደው በአዲስ ሚስት ወይ ደግሞ ባል ወይ ደግሞ የትዳር አጋር ወይ ደግሞ የውሃ አጣጭ የሚባለውን ነገር ስንመርጥ የምንከተላቸው መስፈርቶች የምንሰራው ስህተት ምንድን ነው? እሱ እንዲቴል ትንሽ እናወራለን። የመጀመሪያው እንግዲህ ምርጫችን ሊሆን የሚገባው ኤክስተርናል ወይ ደግሞ ውጫዊ ሳይሆን ውስጣዊ ነው። ሞር እኛ ፎከስ የምናደርገው ብዙ ጊዜ ውጫዊ ውበት ላይ ነው። ፊቷ፣ ፍንጫዋ ኢቨን እንኳን ወንዶች ብዙ ጊዜ ተረከዟ የምንለው ነገር አለና፣ ተረከዟ ወይ ደግሞ እግሯ አዝ ብለን እንመርጣለን። አክቹዋሊ ለዓይናችን ወይ ደግሞ ለእይታ የሚስብ ነገር የማየት ጥሩ ነው፣ ግን ደግሞ ለህይወት ወሳኝ ነው ወይ? አንደኛ የምንመርጣቸው ነገሮች ነገ አብረውን የማይቀጥሉ ነገሮች ከሆኑ ምርጫችን ልክ አይደለም ማለት ነው። ምን ማለት ፈልጌ ነው? ኤክስተርናል ነገር ላይ ፎከስ አድርገን ኤክስተርናል ነገር ደግሞ ነገ ከነገ ወዲያ አብሮ ሊቀጥል ይችላል ወይ? አይችልም። የማይችል ከሆነ ደግሞ ነገ ፍቅራችን ይቀንሳል ማለት ነው፣ ወይ ደግሞ የምንወደውን ነገር ስናጣ ከዛ ሰውዬ ጋር ወይ ደግሞ ከዛ ሰው ጋር ያለን ግንኙነት ይደክማል። ያ ደግሞ ለትዳር ፍቺ መንስኤ ሊሆን ይችላል። ስለዚህ አሁን ለምሳሌ ወንዶች ኤክስተርናል የምናየውን ነገር ቀለም፣ ወይ ደግሞ የቆዳ ክለር አሪፍ መርጠን ነገ ከነጎዳያ ቆዳዋ ላይ የሆነ ሽፍታ ቢወጣ ብጉር ቢወጣ ወይ ደግሞ የሆነ ቢበላሽ ቆዳ ያንን ሰው ልንጠላው ነው። ስለዚህ ምርጫችን መሆን ያለበት እንደዚህ ኤክስተርናል ነገር አለም። ሁለተኛ ነገር አብሮ ላይቀጥሉ ይችላሉ። ለምሳሌ አንድ ሴት ጡቷ በጣም የሚያምረው ብለን ጡቷን ብንመርጥ ነገ ስትወልድ ልጅ ስታጠባ ምናምን ነገር ያ ነገር እንደ መጀመሪያ አይቀጥልም። ሶ ያኔ ውህ እንደዚህ አይችሽ ነበር ያገባውሽ አሁን አስጠላሽኝ ልንል ነው ማለት ነው። ስለዚህ እነዚህ ኤክስተርናሊ መቀመጫ እንደዚህ የሆነ ነገር አይተን ፎከስ አድርገን የምንመርጠው ነገር ለፍቅር ወይ ደግሞ ለትዳር አጋርነት ምርጫ ሊሆን አይገባም፣ መሆንም የለበትም። ስለዚህ ምርጫችንን ሞር ፎከስ ማድረግ ያለብን ኢንተርናል ላይ ቢሆን አሪፍ የትዳር ላይፍ ይኖረናል፣ ደስተኛ ሕይወት እንመራለን። ወር ደግሞ ይሄ ቋሚ አይነት ሕይወት እንመራለን። ስለዚህ አሁን በዚህ ሰዓት በጣም አብዛኛው የትዳር አቋም የላላ ነው። ወይ ደግሞ እንደምናውቀው ፍቺ እየበዛ ነው። ትልልቅ የምናውቃቸው ሰዎች በጣም አሪያ ሞዴል የሆኑ ሰዎች እየተፋቱ ነው። ስለዚህ ሶ ምርጫችን ምንድን ነው? መስፈርታችንስ ምንድን ነው? መስፈርትስ መብዛት አለበት ወይ ብለን ስናስብ ደግሞ መስፈርት ብዙ ጊዜ ብዙም ለአይናችን አትራክቲቭ እንዲሆን ወይ ደግሞ ለመሳብ እንጂ ለእይታ ደስተኛ ለመሆን እንጂ ያን ያህል ፎከስ አድርገን እዛ ላይ እንጭጭ ማለት የለብንም። ይመስለኛል። አብዛኛው ላጤ ወይደግሞ ወንድ ቆሞ መቅረት ችግሩ መስፈርት ማብዛት ነው እና ስለዚህ መስፈርት ልናበዛ ይገባ። እነዚህ የሰው ውስጣዊ ውበት ምንለው ይሄ ፀባይ፣ ትህትና፣ ሰው አክባሪነት፣ ፈጣሪ መፍራት፣ ለሰው ያለ ቦታ፣ ለሰው ያለ ከበሬታ እነዚህ ለኑሮ መሰረት የሆኑትን ወይ ደግሞ አብሮ ለመኖር ሶሻል ላይፍ ውስጥ ሰውን በጣም ክሎዝ አፕ አርጎ ወደ ህይወትን ለመምራት የሚመች አይነት ሰው የዛ አይነት ጸባይ ያለውን ሰው ነው እንጂ ሞር ፎከስ አድርገን መምረጥ ያለብን። እነዚህ ውጫዊ ወይ ደግሞ ኤክስተርናሊ የምናያቸው ቪዥዋል ነገሮች ያን ህል ዲፕ አድርገን ምንመርጥ ከሆነ ነገ ህይወታችን ወይ ደግሞ የትዳር ላይፋችን አደጋ ላይ ሊወድቅ ይችላል። ስለዚህ ከኛ ጋር ማች የሚያደርግ ሰው፣ ከኛ ጋር አሪፍ አብሮ ሊቀጥል የሚችል ሰው ወይ ደግሞ ከባህሪያችን ጋር ምንፈልገው አይነት ባህሪ። ስለዚህ እነዚህ አይነት ነገሮችን ላይ ሞር ፎከስ ብናደርግ አሪፍ ነው። ሌላኛው ምናልባት ኤክስተርናል ነገር ስንመርጥ በስሱ ደስ የሚል ነገር የሆነ አይን ለአይናችን ምንፈልገው አይነት እንግዲህ፣ ውበት እንደ ተመልካች ነው ይባላል እና ስንመለከት ደስ የሚለን ምን አይነት ሰው ነው? አሁን እኔ ለምሳሌ አሪፍ ጸጉር ደስ ይለኛል፣ ረዘም ያለ ጸጉር ደስ ይለኛል። በተጨማሪ ደግሞ በዋናነት አቋም ቁመት ወይ ደግሞ የሰውነት አቋም አለ። ያ በጣም መስፈርቴ ነው። ግን ደግሞ ያ መስፈርት ላላገኝ እችላለሁ። ተክለ ሰውነቷ በጣም የሚያምር ቆንጅዬ፣ አሪፍ ቅርጽ ያላት ሴት፣ ረዘም ያለ ቁመና ያላት ሴት እንደዚህ አይነት ሴት ለእኔ ምርጫዬ ነች። ግን ሜይ ቢ ልትኖርም ላትኖርም ትችላለች። ልትገኝም ላትገኝም ትችላለች። ያን ነገር ዲፔንድ ሆኜ ከሄድኩኝ ደግሞ ነገ እኔ ህይወት ላይ ደስተኛ ያደርገኛለን፣ ህይወቴ ላይ ችግር አይፈጥርም። ስለዚህ እኔ ፎከስ ያደረኩት ውጫዊ ፓርቲ ላይ ከሆነ በባህሪ ማንስማማ ከሆነ በፀባይ ማነግባባ ከሆነ ይሄ ትዳር ሊቀጥል የሚችለው ለትንሽ ቀናት፣ ወር ወራት፣ ወር አመታት ነው። ከዛ በኋላ አለመግባባት፣ አለመጣጣም፣ አለመስማማት ይመጣና ልጅ ከተወለደ በኋላ ር የተወሰነ ደረጃ ከተኬሄደ በኋላ መለያየት፣ ፍቺ ምናምን ይመጣል። እነዚህ ነገሮች እንዳይመጡ ሞር ፎከስ የማድረግ ያለብን ይሄ ኢንተርናሊ ፎከስ አድርገን ልና ይገባል። መጽሐፍ ቅዱስ ላይ ምርጫ በምርጫ ሳይሆን ሚስት የምትገኘው ከፈጣሪ ነው ይባላል። እና ሚስት የምትገኘው ከፈጣሪ እስከሆነ ድረስ እኛ የተወሰነ ነገር መርጠን ከፈጣሪ ጋር ልናገናኙ ይገባል ማለት ነው። ስለዚህ ፈጣሪ ለእኛ ሚላትን ሴት ወይ ደግሞ ለእኛ ሚለውን ወንድ ሲሰጠን ከፈጣሪ ጋር ተገናኝተን ወይ ደግሞ ጸልየን ልናገኝ እንችላለን ማለት ነው። ስለዚህ ስፔሻሊ ኤክስተርናል ምርጫ ላይ ብዙም ፎከስ ባናደረግ ባይነኝ። እንግዲህ የበቆሎን ታሪክ ልንገራችሁ፣ በደንብ ስሙ። በአንድ ወቅት አንድ ወጣት ሚስት ሊያገባ ወይ ደግሞ የውሃ አጣጩን ይፈልግና ሚስት መምረጥ ይፈልጋል እና ሲመርጥ ሲመርጥ ለሱ የምትሆን ወይ ደግሞ የእሱን ፍላጎት የምታሟላ ወይ ደግሞ የእሱ ምርጫ አይነት ሲታጣ እላይ ሰፈር ቢሄድ አትሆንም፣ የሆነ ነገር ይጎላታል። ታች ሰፈር ቢወርድ እንደዚህ የሆነ ቦታ ቢሄድ ቢያፈላልግ ቢፈልግ ለሱ አይነት የምትሆን ወይ ደግሞ የእሱን መስፈርት የምታሟላ ወይ ደግሞ እሱ የሚፈልጋት አይነት ሴት የለችም። ስለዚህ በጣም ከቆየ በኋላ አንድ በአካባቢው ታዋቂ ሽማግሌ ያሉና እሳቸው ጋር ሊያማክራቸው ይሄዳል። ከሄደ በኋላ እሳቸው ጋር ሚስት ፈልጌ አጣውኝ፣ ለእኔ የምትሆን። ስለዚህ እርሶ ምን ይመክሩኛል ብሎ ይጠይቃቸዋል። አሃ ልጄ፣ ለአንተ የምትሆን ሚስት ጠፋች፣ አጣህ አሉት። አዎ አጣውኝ፣ ይላቸዋል። ስለዚህ እሳቸውም ረጋ ብለው አሰቡና የሆነ በቆሎ ማሳ አለና፣ አሪፍ አዲስ የደረሰ የበቆሎ እሸት ማሳ ነው። ከዛ ማሳ ሂድና፣ ከዚህኛው ዳር ጀምረህ የፈለግከውን መርጣ አንድ ምርጥ የምትላትን እሸት በቆሎ ሰብረ ይዘልኝና፣ ይሉታል። ግን ልጄ አንዴ አይተ መርጠ አቶንም ብለ ካለፍክ በኋላ ተመልሰ መስበር አችልም። ስለዚህ ሄደ ከፈለክ የመጀመሪያውን ከፈለክ መጨረሻ ድረስ መርጠ አንድ በቆሎ ሰብረ ይዘልኝና ካሉት በኋላ እሺ ብሏቸው ይሄዳል። ሰው ልክ እንደሄደ የሚያምር በቆሎ ፊት ለፊት ያገኝና ሊሰብርስል ኖ ከዚህ የሚሻል በቆሎ አገኛለሁ ብሎ ገባ። ወደ ውስጥ ሲገባ ወደ ውስጥ ሲያይ እየቀነሰ መጣ ሲያይ እየቀነሰ መጣ። የቅድሟን ልስበር ብሎ ሲያስብ አይቻልም ወደኋላ መመለስ። ከዛ በኋላ ወደፊት አሁንም ሄደ ፈለገ ፈለገና አሁንም ሲሄድ አይረባም በቆሎ እየቀነሰ እየቀነሰ መጣ። መመለስ ስለማይችል በቃ የተሻለ አገኛለሁ ብሎ ወደፊት ሄደና መጨረሻ ደረሰ። ማሳው መጨረሻ ሲደርስ የሚያያቸው በቆሎች ለማመን የሚከብዱ ናቸው። እንዳለ ወፍ የበላቸው የደረቀ ወይ ደግሞ ተበልቶ ያለቀ ቆረቆንዳ ነበር እና አንድ ይዞ መሄድ ስላለበት መጨረሻ ላለችው አንድ በቆሎ ሰብሮ ይዞ ሄደ። ከዛ አመጣህ? አሉት። አዎ አመጣው ብሎ ሰጣቸው። ስለዚህ ምርጫውን ሲያዩት የተበላ ቆረቆንዳ ነው ነው ልጄ አያረለ እንደዚህ ምርጫ አብዝተ ፊትለፊት ለፊት አሪፍ በቆሎዎች ነበሩ፣ ግን ከነሱም ይሻል እያልክ ፍለጋ ገብተ ነው ይህንን የደረገ ቆረቆ እንዲያመጣ እና ምርጫ እንደዚህ ነው። ምርጫ እኛ ስላበዛን አይደለም የምናገኘው። ምርጫ አብዝተን በፈለገን ቁጥር ልክ እንደ በቆሎ የምናገኘው ነገር ጥሩ አይሆንም ብለው መክረው ላኩት ይባላል እና ከበቆሎ ታሪክ ብዙ እንደ ተማራችሁ ተስፋ አረጋለሁኝ። እንግዲህ ቪዲዮ ከተመቻችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህንን ቤት ላይክ እና ሼር ማድረግ አትርሱ። ሰላማችሁ ይብዛ። ወዳችኋለሁ። መልካም ጊዜ ባባይ